ከአርባ ዓመት በኋላ ነው አላህ የተቀበላቸው። በኢስላም መንገድ ትግል ስታደርግ ውጤቱ ምናልባት አንተ ከሞትኩ በኋላ ውጤት ሊመጣ ይችላል። አንተ ግን ታገል፣ ዱዓ አድርግ። ሰላት እንደምሰግደው ጾም፣ እንደምንጾመው ሰደቃ፣ እንደምንሰጠው አስበን ዱአን ዒባዳ ነው እና ዝም ብላ አድርግ ሳትሰላች። መች እንደሚቀበል አታቅም። ነገር ግን አሉ ነቢ ስላ ለም አንድ የአላህ ባሪያ ዱዓ አድርጎ ከሶስት አንድ ያገኛል እንጂ በባዶ የሚመለስ ማንም የለም። አላህ ያፍራል አሉ፣ ባሪያው እጁን አንስቶ ያረብ ብሎ በባዶ ሊመልሰው ያፍራል፣ የእናንተ ጌተ፣ አሉ ነቢዩ ሰላዋ ሰለም። ከሦስት ግን አንድ ይሰጠዋል። አንድ ምንድን ነው? ወዲያው የሰጠው የጠየቀውን ወዲያው ይሰጠዋል ሉ ወዲያው። ሁለተኛ የሚመጣ በላ ነበረ፣ በላውን ይመልስለታል። ሱቅህ ሊቃጠል ነበር፣ አላህ ስንቱን መልሶልሃል። የሆነ ኪሳራ ሊመጣ ነበር፣ አንተ የጠየቀው ዱዓ ሌላ ነው ግን ያ ዱዓ የጠየቅኮ ቀርቶ ስንት በላ ግን ተቀልብሶልሃል። አላህ ብቻም ያቆኛ ማናቁ። ታዲያ ኪሳራ ላይ የለም። ሶስተኛ ለአኼራ አላህ ያከማችለታል፣ አላሉ ትልቅ አጅር አድርጎ ያጠራቅምለታል። እንደውም አንድ ሀዲስ ላይ ባሪያ ይላል አላህ ባሪያውን ይጠይቋል፣ አቤት በዚህ ቀን ለምናይ ሳልሰጥ ቀረዋል? አዎ እንካ ዛሬ ይለዋል። ያልሰጠውን እንካ እያለ ሲሰጠው ሲያንበሻብሸው፣ ምን ሲለው ምን ይላል የሰው ልጅ የዛን ቀን ምንነው የለመንኩት ልመና በአጠቃላይ ለአኼራ በሆነልኝ ብሎ የዛን ይመኛል። ስለዚህ ዱዓ ላይ መበረታታት አለብን። አንዲትም ደቂቃ የለችም የነቢዩ ሰለ ሰለም ስም ሳይወሳ የምታልፍ። አንዲት ደቂቃ ከ24 ሰዓት ውስጥ አንድ ደቂቃ እንኳን የነቢዩ ስም ሰለ ሰለም ሳይነሳ አያልፍም። እንዴት በለኝ፣ ለምሳሌ እዚህ ሀገር ፈጅር ሲሆን አዛን ይባላል። ሌላ ሀገር ላይ ዙህር ነው አዛን እየተባለ። ሌላ ሀገር ላይ አስር ነው አዛን እየተባለ ነው። ሌላ ሀገር ላይ መግሪብ ነው አዛን እየተባለ ነው። ሌላ ሀገር ላይ ኢሻ ነው አዛን እየተባለ ነው። እዚህ ሲመጣ አሁን ዘ ሴም ታይም እዚህ ደግሞ ፈጅር ነው። እያንዳንዱ በዓለም ላይ ያለው ሙስሊም በቀን ውስጥ ምን ያህል ጊዜ ነው በነቢዩ ስ ስለም ላይ ሰለዋት የሚያወርደው? የነቢዩ ስ ስለም ስም ሳይወሳ አያልፍም። ወረፋ ዓይና ለከ ዚክረክ ከዛም ባሻገር ባለፈው ሳምንት ለጨረፍታ እንደሞከርኩትኝ ለማብራራት ምንም እንኳን ሪከርድ አልተደረገም አልተቀረጸም፣ ከተቀረጸ ውጭ እንዳወራሁትኝ ሱረቱል አሕዛብ ላይ ምዕራፍ 33 ላይ ወረፋዕና ለከ ዚክረክ የሚለውን ማየት እንችላለን። በሱረቱል አሕዛብ ምዕራፍ 33 ላይ በቁጥር 56 ላይ በጣም የሚደንቀኝ ሱራ ነው። አላሁ ዘ ወጀል ለነቢ ስ ላ ሰለም በርካታ ስጦታዎችን ስጦታዎች ሰጥቷቸዋል። በርካታ ቦታው ላይ አለቃቸዋል። ለእኔ ግን ሱረቱል አሕዛብ ድንቅ ነው። ማዕራፍ 33 ቁጥር ስድስት ላይ ያለው በጣም የሚደንቀኝ ነው። ምክንያቱም ቁርአን ውስጥ አላህ ሱብሓነሁ ወተዓላ እንዲስሩ፣ እንዲያድርጉ፣ እንዲያታድርጉ የሚሉ ክልከላዎችና ቅባቶችን፣ እንዲሁም ደግሞ አድርጉ የሚሉ ደግሞ መፈጸም ያለብንን ተግባራቶች ብዙ ጊዜ ነግሩናል። አላ ነገር ግን እኔ ይህንን ሰርቸዋለሁ። እኔ አድርገዋለውና አድርገዋለሁና እናንተም እኔ ስላደረግኩት እንድታደርጉ እፈልጋለሁ፣ አማኞች ያለው አንድ ነገር ብቻ ነው። አላሁ ዐዘ ወጀል ሱረቱል አሕዛብ ምዕራፍ 33 ቁጥር 56 ላይ ምን ብሏል? ኢና ላሃ ወመላይከተሁ ዩሰሉና ለነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ኢና ላሃ ወመላይከቱ ሲጀምር ኢና ላሃ ኖ ዳውት ኢንዲድ አላህ አላህ በእርግጥ ኢና ላሃ ወመላይከተሁ አላህም መላእክቶቹም በነቢዩ ስ ላ ስለም ላይ የአክብሮት ሰላም ያወርዳሉ፣ አለ። ሲጀመር እናላሃ ብሎ ነው የጀመረው። አላህ ነው የሚያደርገዋል፣ መጀመሪያ መላእክት አላለም። በቅድሚያ ራሱን ያስቀድመው አላሁ ዘ ወጀል በነቢዩ ላይ የአክብሮት ሰላምታ ያወርዳል። ከአላህ ቀጥሎስ መላእክቶቹ። መላእክት ቁጥራቸው ስንት ነው? በኢትል ማዕሙር የሚገቡት በቀን ውስጥ 70 ሺህ ናቸው ብለው ነው ነብይ ሰለላሁ ዐለይሂ ወሰለም። የውመል ቂያማ እንጂ ዳግም ሌላ በፍጹም ሊደርሰው አይችልም። በየቀኑ ሰባ ሺህ በኢትል ማዕሙር በሰባተኛው ሰማይ ላይ ባለው ከአባል ውስጥ የሚገባው መልአክ በቀን 70 ሺህ ነው፣ እስከ የውመል ቀያማ ድረስ አስበው እስቲ። ያ ሁሉ መልአክ የሚጽፉ መላእክት መለኩል መውት ስንት ስንት መላእክት ነው ያሉት? ወማ ያዕለሙ ጅኑድ ረቢካ ኢላሁ፣ የጌታህን ሰራዊት ከእርሱ በስተቀር ማንም አያውቅም። ሱረቱ ሙደፊር ምዕራፍ 74 ቁጥር 31 ላይ ማንም የሚያውቅ የለም ብሎ አለ አላህ። እነዛ ሁሉ መላእክት በነቢዩ ላይ ምን ያደርጋሉ? ሰላዋት ያወርዳሉ። ስለዚህ መጣና ሶስተኛ ላይ ያ አዩሃ አለዚነ አመኑ ሰሉ ዓለይህ ወሰሊሙ ተስሊማ፣ እናንተም በነቢዩ ስ ላይ የአክብሮት ሰላምታን አውርዷል። ስብሓነላህ ሚደንቀኝ በጣም ሚደንቀኝ ነው አላህ ቆኔ አድርገዋለሁ ማድረግ አለባቸዋል

አተም ያክል አተም ያክል እኔ ብናኝ ያክል ኢማን ልብ ውስጥ ያለን ካንተ የሆነን ኡማ አውጣ ከጀሃነም ተብዬ ይፈቀድልኛል፣ አላሉ ነቢዩ ሷለላሁ ዐለይሂ ወሰለም። ሰዎችን ሄጄ አስወጣለሁ ከጀሃነም። ግን አሁንም ከጀሃነም ውስጥ የሚቀሩ ሰዎች ይኖራሉ ይኖራሉ። ፋእስጁዱ ተሕተል ዓርሽ ዓርሽ ሥር ሄጄ ይደፋለሁ፣ ስጁዳ አደርጋለሁ ወአናጂላሁ ፊ ኡመቲ

አራተኛ ደግሞ እመለሳለሁ። አሁንም ሐዲስ ሰጠኛል፣ አወጣለሁ ከጀሃነም አውጥቼ ወደ ጀነት አስገባለሁ። ግንም ሆኖ እሚቀር የሚቀር ይኖራል። ሰማሰል በአላህ የምታምኑ ከሆነ እነኝህን ልጆች ሂዱና ፎሎዋችሁን አንሱ። ይህንም ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ እያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። አንድና ሁለት ሰው አለም ሙኻጠባ እያደረግኩ ያለሁት ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን።

በጭንቀቱ ታገኙታላችሁ የአኺራውን ደግሞ ሁላችንም እንመሰካከራለን። እኔ መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱ ረሱሉላህ የምታምኑ ከሆነ ይህንን ድምፄን የሰማችሁ ወንድሞቼና እህቶቼ ይህን ቪዲዮ ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎለው ብሎክ አድርጓቸው። አለቀ። ይህን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለገ አንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም ከፎሎው አለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም ለምን ለቀጣዩ ትውልድ እናንተ ልጆች ነው እያሳዘነኝ ያለው እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የእነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ፣ መልካሙ ነገር የሚያስተላልፉት ሰዎች። ይህን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም፣ ላ ይሰድቡኛል፣ በደንብ አድርገው ያጥረገድርጉኛል፣ አውቃለሁ። ይሄንን ስራዬ ብለው እኔን መስደብ፣ እኔን ማዋረድ ይቀጥሉበታል። ወደፊት እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይህ ነገር። ይህንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም። መጥፎ ነገር እየሰራ አይደለሁም። ሐራም ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው ሳሳት አለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው። ተደብቄን ያን ነገር የማደርገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ እራሴን እየያዝኩ ነው። በፊት መጥፎ ነገር ሲሰራ ሰው ያፍራል። ብልግናን የምትሰራ ሴት ታፍራለች በፊት። አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት። ባለጌ ስለሆነች፣ ስለተጨማለቀች፣ ብልግናን ስላስፋፋች፣ ከወንድ ልጅ ጋር ስለዘለለች ፕሮሞት ትደረግና በሚሊዮኖች ፎሎወር ታገኛለች። እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ፣ ያንኑ ያክል ትናንሽ ሕፃኖች እሷን አርአያ አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚሁ ጋር ተቀምጣችሁ ቪዲዮን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ። እዝነቴ ቁጣዬን ቀደመች ብለዋል አላህ። በቃ እዝነቱ ይቀድማል አላህ ስብሐነሁ ወተዓላ ቁጣው የሚመጣው ሰቡርነቱ ጋርም ተያይዞ ነው። በጣም ታግሶ ነው አላህ ጊዜ ሰጦ ነው። ተመልከት፣ ህሊና የሚባል ነገር ፈጠረልን አላህ። ልክ እንደ ነቢዩላህ ኢብራሂም ዓለይሂ ሰላም አስተንትኖ አመዛዝኖ ጨረቃን አዩ። ጌታዬ ጨረቃ ነው አሉ መጀመሪያ የሚገዙት አባቶቻቸው የሚገዙት ጣዖታት አምላክ እንዳልሆኑ እርግጠኛ ሆኑ። እንደውም ሰባብረው አዩት። ራሱን መከላከል እንደማይችል አረጋገጡ። ከዛስ ጨረቃ ጋ መጡ። ረ ይህ ነገር እንደ ጌታዬ ነው። ፈለማ አፈል ጠፋ። እኔ ጌታዬ አይደለም። ዛ ፀሐይ መጣ። ሀዛ አክበር ፀሐይዋ ደግሞ ትልቅ ነች። ማሻ አላህ ይችማ የኔ ጌታ ነች እኔ ላ أحب ስጠፋ ደግሞ እዛ እንዲህ እያሉ መለኩት ሰማዋት والአርض ቃኝተው ማለት ነው በቃ ይ ዩኒቨርሱን አስሰው መጨረሻ ላይ አላ ዘ ወጀልን አወቁ። አላ የዚህ ሁሉ ፍጥረት ዓለም ፈጣሪ የሆነው ጌታ ነው የኔ ጌታ ብለው እሱን አወቁ። አላ ለህሊናችን ብቻ አልተሆንም መልክተኛ ላክ መልክተኛም ተልኮ ውስጣችን ስቲል የሚነግረን እውነታ ደግሞ አለ ስተፍቲ ነፍሰ ደ ወይን አፍታከ ናስ አፍቶክ ምንም ነገር እኮ ቢሆን ራስክን መሸወድ አትችልም። ትክክል ያልሆነ ነገር ስትሰራ ኧረ መሐመድ ይልሃል፣ ውስጥህ ይነግርሃል በደንብ። የተለያየ ነገር ፈጥረህ ልትሸፍነው ብትሞክር እንኳ ጎልቶ ይወጣብሃል። እንትን ማድረግ ከዛ መራቅ አይቻልም፣ ከዛ መሸሸት አይቻልም፣ ከራስህ መሸሸት አትችልም። እነዚህ ነገሮች ሁሉ ተሟልተው ሌሎች ብዙ ሪሳላዎች በየቀኑ እየላከልን አላህ